እንኳን ለ1446ኛው የኢደል አድሃ በዓል በሰላም አደረሳችሁ። በሀገራችን ኢትዮጵያ ሸሪያውን መሰረት ያደረገ ፈርቀዳጅ ሙሉ በሙሉ ከወለድ ነፃ ባንክ የሆነው ዘምዘም ባንክ በመላው ዓለም ለሚገኙ ሙስሊሞች በሙሉ እንኳን ለኢደል አድሃ በዓል በሰላም አደረሳችሁ እያለ ልባዊ ምኞቱን ይገልጻል። ባንካችን መካከለኛና በአነስተኛ መስክ ለተሰማሩ በተለይም 80 ከመቶ የሴቶች ተጠቃሚነት ላይ ትኩረት ያደረገ አንሷር ዲጂታል ፋይናንሲንግ መተግበሪያ ሙሉ በሙሉ ከወለድ ነፃ ቀልጣፋ አካታች በቀላሉ ተደራሽና ከሰው ንክኪ ነፃ የሆነ በስልኮ ብቻ የሚጨርሱበት አዲስ እና በቀላሉ የሚላመዱት ድንቅ የዲጂታል ፋይናንሲንግ አገልግሎት እየሰጠ ይገኛል። ይጠቀሙበት። ለበዓሉ ከባህር ማዶ ለወዳጅ ዘመዶ የሚልኩትን ገንዘብ ዘምዘም ባንክ ባመቻቸሎ ፈጣን አስተማማኝና ከአገልግሎት ክፍያ ነፃ በሆነው በካሽጎ ወይም በሪያ ዓለም አቀፍ የሐዋላ አገልግሎት ድርጅት በኩል በመጠቀም ጊዜውን ይቆጥቡ። ኢድ ሙባረክ። ዘምዘም ባንክ የማ